እንግዲህ በዚህ ዝግጅታችን ላይ እንደተለመደ ሁሉ ወቅቱ ዛሬ ኒቆዲሞስ አይደል። ከደቀ መዛሙርቱ መካከል ልዩ የሆነውና ከፈሪሳውያን መካከል ተለይቶ መጥቶ ወንጌልን ይማር የነበረው ክርስቶስን እንደ መምህርነት ይጠይቀው የነበረውን ኒቆዲሞስ የሚባለውን ሰው ስለ እሱ ሕይወት የምንማረው ነው እንግዲህ። ዛሬው ወንጌል ማለት ነው በዮሐንስ ወንጌል ምዕራፍ ሶስት ከቁጥር አንድ ጀምሮ ያለው ነው እንግዲህ ዛሬ የሚነበበው የሚገርማችሁ ከዚህ በፊት ከአነበብናቸው ወንጌሎች ሁሉ ለየት የሚለው ይሄ ምንድን ነው? አንድ ከፈሪሳውያን መካከል የሆነ አንድ ታላቅ መምህር ከክርስቶስ ሊማር መጥቶ በጥያቄና መልስ ክርስቶስ ያስተማረውን ትምህርት ነው እዚህ ላይ ይዞ የምንመለከተው ማለት ነው። በዚህ አንቀጽ ውስጥ በጣም ልዩ የሆነ ትምህርት ያስተማረው መድኃኒታችን ኢየሱስ ክርስቶስ አንቀጸ ጥምቀትን ነው፣ ወይም ደግሞ ምስጢረ ጥምቀትን የገለጠለት ለዚህ ኒቆዲሞስ ለሚባል ደቀ መዝሙር ነው ማለት ነው። ሳምንቱም የተሰየመው እንግዲህ በዚህ ደቀ መዝሙር ነው፣ ኒቆዲሞስ በሚባለው ሰው ላይ የተሰየመው ይህን ሰው ልዩ አድ አድርጎ ያነሳበት ምክንያት ምንድን ነው? ሁለት ምክንያቶች ይጠቀሳሉ። አንደኛው ይሄ ሰው ይመጣበት የነበረው ሰዓት ነው። ሌሊት ሌሊት ይመጣ የነበር ነው። ዘሆራቢው ቀድሞ ሌሊተ ነው የሚለው ሌሊት ሌሊት ይመጣ የነበረ ሰው ነው። በኋላም መድኃኒታችን ኢየሱስ ክርስቶስን ከመስቀል አውርደው ከቀበሩት ሁለት ሰዎች መካከል አንዱ ይሄ ደቀ መዝሙር ወይም ይህ ኒቆዲሞስ የተባለው ሰው ነው የነበረው ማለት ነው። የአንዱ ምክንያት ነው እንግዲህ በልዩነት እንዲነሳ። ሁለተኛው ደግሞ መላኮሙ ለአይሁድ ነው የሚለው የአይሁድ ነጋድ ራሳቸው? ወይም ደግሞ የአይሁድ አለቃቸው ነበረ ነው የሚለው። ይሄ ሰው ጽድቅን አጥብቆ ይፈልግ የነበረና እውነትን ፍለጋ አጥብቆ ከወገኖቹ ጋር ሳይቀር ይከራከር የነበረ ሰው እንደሆነ በሌላ ምዕራፍ ላይ ተገልጦ እናነባዋለሁ። በዮሐንስ ወንጌል ምዕራፍ ሰባት ላይ ሆኖ ስንመለከት ምንድን ነው የሚለው? ኦሪት ክሙኑ ትኴንኖ ለሰብእ ዘይን በለሂት ትወቅድመ ይላል። አይሁድ በጅምላ ነው በክርስቶስ ላይ ይፈርዱበት የነበረው። ይሄማ በደለኛ ነው እያሉ በደሉን አያውቁትም። ግን ይህማ በደለኛ ነው፣ ጻድቅ ሰው ሊሆን አይችልም የሚል ድምዳሜ ይሰጡ ነበር። ይህ ሰው ግን እንደዚህ አይልም። ኦሪታችሁ እንዲህ ሰውን በከንቱ ትፈርድበታለች ወይ፣ ዝም ብላ ትበይናለች ወይ እያለ ከእነሱ ጋር ሳይቀር ይከራከር ነበር። እንደውም ጉባኤው በእሱ ቃል ተፈታ ነው የሚለው ወገቡ ሁሉ ለላሃዱ ውስተ ቤቶም ከመህትቱ መጽሐፍት ይላል። መጽሐፍትን የመረምሩ ዘንድ እያንዳንዳቸው ወደ የቤታቸው ገቡ ነው የሚለው። እና ከዛ በኋላ አይሁድ ራሳቸው ወደ ራሳቸው ተመልሰው መጽሐፍትን እያገላበጡ እንዲያጤኑ ያደረጋቸው ሰው ነው ማለት ነው። እና ስለ ክርስቶስ ሲናገር ወይም ደግሞ እውነትን ፍለጋ ያለው እምነት በጣም ጽኑ ነው። ስለ ክርስቶስም የመሰክረው ልክ እንደዚህ እንደዚህ ባለ ምስክርነት የተገለጠ ከእነሱ መካከል ወይም ከፈሪሳዊ መካከል ማንም የለም። ኒቆዲሞስ ነው የተገኘው የመጀመሪያው ሰው ማለት ነው። ለዚህ ነው እንግዲህ ይሄ ሳምንት በልዩነት በእሱ ስም ለመሳይም ችሏል ማለት ነው። ይህ ሰው ምን አይነት ሰው እንደነበረ ተመልከቱት። ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ይህ ሰው በጣም የተማረ ሰው እንደሆነ እንደነበረ ገልጦታል። አንተ ሊቆሙ ለእስራኤል ወዘንተ ነገር የተአምር ብሎ አንተ የእስራኤል መምህራቸው ነህ ብሎ ነው የገለጠለት። ክብሩ ነው የገለጠው ማለት ነው። እና ጸሐፊው ዮሐንስም በእርግጥ መላኮሙ ለአይሁድ ብሎታል። የአይሁድ አለቃ ብሎታል። አሁን በዮሐንስ አገላለጥ ባለስልጣን ነው። በክርስቶስ አገላለጥ ደግሞ ሊቅ ነው ወይም የተማረ ነው ማለት ነው። ክርስቶስ ሊቅነቱን ገለጠለት። ዮሐንስ ወንጀላዊ ደግሞ ወሀሎ አሐዱ ብእሲ እም ፈሪሳውያን ዘስሙ ኒቆዲሞስ መላኮሙ ለአይሁድ ይላል። ከአይሁድ ከፈሪሳውያን ወገነ የሆነ የአይሁድ አለቃ ብሎ ሹመቱን ገልጦለታል ማለት ነው። ትምህርቱን ደግሞ ኢየሱስ ክርስቶስ ራሱ ገልጦታል። ስለዚህ ሁለቱም የነበረው ሰው ነው ማለት ነው። ይሄ ሁሉም ኖሮት ግን ወደ ክርስቶስ የመጣ ሰው ነው። ለሰውም በጣም የሚያስገርመው ሰው ሊቃውንቱ በዚህ ሰው ይገረሙበታል። ምን ብለው ከተባለ ይሄ ሰው መልአከ አይሁድ ነው። ይሄ ሰው ደግሞ ሊቅ ነው። ይሄ ሰው ከፈሪሳውያን ወገን ነው። ከፈሪሳውያን አንዱም እንኳን ምናልባት በኋላ ቅዱስ ጳውሎስ ይመጣ ካልሆነ በስተቀር ከፈሪሳውያን አንዱም እንኳን ከዚህ ሰው ወይም ከዚህ ብላቴና የሰላሳ ዓመት ጎልማሳ ሆኖ ስለሚታያቸው ማለት ነው ክርስቶስን ሊማር የፈቀደ አንድም የለም አንዳንድ ቀን እንኳን ጉባኤው ላይ ህዝቡ በዝቶ ከማየታቸው የተነሳ ሊታዘቡ ይመጡ ነበር እና ሲመጡ እንኳን ምንድን ነበር የሚሉት ማየቴ ያምር ዝንቱ መጽሐፍ ዘይ ማህሮ መንሄ ማንም ሳያስተምረው ይሄ ሰው መጽሐፍን እንዴት ሊያውቅ ቻለ የሚል የትዝብት ጥያቄ ነው። ይጠያየቁ የነበረ እርስ በርሳቸው እንጂ አንዱም እንኳን ለመማር ወደ ክርስቶስ የቀረበ የለም። ከወገኖቹ በጣም ልዩ ሰው ነው። በዚህ ይደነቃል ማለት ነው። በዚህ ይደነቃል የአምሳ ዓመት የስልሳ ዓመት ሽማግሌ ሆኖ ከዚህ ጎልማሳ ይማራል። እስከ ዛሬ ድረስ ትምህርት አልተካተተለትም ማለት ነው። ይሉኛል ሳይል በእውነቱ ይሉኝታን ሁሉ ጥሎ ነው የመጣው ኢሉንታን ሁሉ ትቶ ሽሮ ነው የመጣው። ይሄ ሰውና በጣም የሚገረሙበት ለዚህ ነው ሊቃውንቱ ያደንቁታል ማለት ነው። ይህን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የእረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት፣ ባሉበት ሀገር፣ ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ሌሊት እንግዲህ ሲመሽ ህዝቡ ሁሉ ይበተኑ ነበር የሚለው ጴጥሮስና ከሌሎቹ ደቀ መዛሙርት በስተቀር ክርስቶስ ባደረበት የሚያድር ማንም የለም። ክርስቶስ የሚያድርበትን ቦታ ስታዩት፣ ደግሞ የአይሁድ አለቃ የሆነ ይህ ሰው መጥቶ ያድርበት ዘንድ በእውነቱ እንደ ወርደት አያስቆጥርም። በዚያ ዘመን ከፈሪሳውያን አንዱ እዛ ኤሊዮን ዋሻ ውስጥ ያደር ዘንድ እንደምንቻለ እንደምንሳመነበት የሚለውን ስታዩ ጥበብን ፍለጋ የማይሆኑት ነገር እንደሌለ ትመለከታላችሁ። የዚህ ዓለም ባለጠጎች በወርቅ ያጌጣሉ። ነገር ግን የዚህ ዓለም ባለጠጎች የወርቅ ማውጫ ጉድጓድ ውስጥ ገብተው ቆፍሩ ቢባሉ ግን አይቻላቸውም አይደል እንዴ? ሂደው ቆፍረው አምጥተው ያጌጡ ባለሀብቶችን ልናገኝ በፍጹም አይቻላል። ነገስታት በወርቅ በታነጸ ቤት ውስጥ ይኖራሉ አይደል? ድሆች ደግሞ የመቃብር ጉድጓድ ውስጥ የወርቅ ጉድጓድ ውስጥ ገብተው ወርቁን ቆፍረው አዘጋጅተው ያመጣሉ ለባለጸጎች ለነገስታቱ ማለት ነው። ይሄ ወርቅ ከየት እንደመጣ ነገስታቱ አያውቁም። ኒቆዲሞስ እንዲህ አይነት ሰው አይደለም። ጥበብ ያለችበት ቦታ ድረስ ሂዶ ፈልጎ ሊያመጣት የሚፈልግ ሰው አይነት ሰው ነው። ጥበብን የተጠማ ሰው፣ እውቀትን የተጠማ ሰው፣ እውነትን ፍለጋ ላይ ያለ ሰው ነው። በጣም የሚገርም ሰው ነው። ይሄ ሰው ስትመለከቱ ህይወቱ ማለት ነው እና ክርስቶስ ደግሞ ያድር የነበረው ኤሊዮን ዋሻ ውስጥ እኮ ነው። ደብረዘይት እኮ ነው ያድር የነበረው ይሄ ማለት አስቡት፣ የባህታዊ ስፍራ ነው እንጂ አለማውያን ሊያድሩበት የሚችሉ አይደለም። ቀን በህዝብ መካከል ሲያስተምር ይውላል። ቀን በገሌላ ባህር ላይ በጀልባ ሲመላለስ ይታያል። ቀን የሞቱትን ሲያነሳ፣ የታመሙትን ሲፈውስ እንመለከተዋለን። ቀን ሁሉም ይከተለዋል፣ ምክንያቱም ቀን ላይ የሚውለው በከተማ ስለነበረ ነው። ማታ ግን እንደዛ አይደለም። የሚያድርባት የነበረችው ጠባቧ ይሄ ሊሆን ዋሻ ናት። ይሄ ሰው እዛ ነው የሄደው። ተመልከቱት እንዴት አይነት ሰው እንደሆነ እንዴት አይነት ሰው እንደሆነ እና ለዚህ ነው ኒቆዲሞስን በቤተ ክርስቲያናችን የምናከብረው እና የሚደነቀውም ሊቃውንቱ መተርጉማኑ የሚያደንቁት ከዚህ የተነሳ ነው። እነዚህ ሁሉ ነገሮች ክብሩን ሳይቀንሱበት፣ እነዚህ ሁሉ ነገሮች ምክንያት ሳይሆኑ፣ በዛውም ላይ ደግሞ ሌሊት ቀንቀን ሲፈርድ ይውላል። ቀንቀን ባለጠጋ ነው ሲያበድር ይውላል። ቀንቀን የተማረ ነው ለጠየቁት ሁሉ መልስ ሲሰጥ ይውላል። ስለዚህ ምን አደረገ? ያለችውን ጊዜ ግን እውነትን ፍለጋ ተጠቀመባት ማለት ነው ይህ ሰው ይህን ሁሉ ታምራት ያደረገ ይህ ሰው በባህር ላይ በደረቅ እንደሚሄድ ሰው ሆኖ የተራመደ ይህ ሰው ያለ ጀልባ በባህር ላይ መራመድ መሻገር የሚችል ከሆነ ማን ነው እሱ? ይህ ሰው አምስት እንጀራ ኖሮት ለአምስት ሺህ ሰው ማብላት የቻለ ነው። ማን ነው እሱ? እሱን ፍለጋ ነው ሄዱ ማለት ነው፣ እግዚአብሔር ፍለጋ። ስለዚህ በጣም የሚደነቅበት ምክንያት ይህ ነው፣ ኒቆዲሞስ። የተወደዳችሁ እግዚአብሔር ቤተሰቦች ከዚህ ሰው ምን እንማራለን እኛስ ካላችሁኝ በጊዜውም ያለ ጊዜውን እግዚአብሔርን ደጅ መጥናት ልምድን ነው ከዚህ ሰው ልንወስድ የሚገባ። እውነትን ፍለጋ ያለችበት ድረስ መሄድ፣ ጽድቅን ፍለጋ ያለችበት ድረስ መሄድ፣ ጽድቅን ተጠምቶ መሄድ፣ እግዚአብሔርን መጠማት በጊዜውም ያለ ጊዜውም፣ ይህ ማለት በቀንም በሌሊትም ማለት ነው። ያለንን እውቀት እግዚአብሔርን ለመፈለግ እንጠቀምበት ወገኖች። ያለንን ሀብት እግዚአብሔርን ለማግኘት እንጠቀምበት። ያለንን ጉልበት ወደ እግዚአብሔር ለመጠጋት እንጠቀምበት። ያለንን ችሎታ፣ ይሄ ልዩ ችሎታ የሚባል አለ። ያለንን ችሎታ በጠቅላላ እግዚአብሔርን ለማግኘት ወደ እግዚአብሔር ለመጠጋት ልንጠቀምበት ይገባናል ልንጠቀምበት ይገባናል በየትኛውም መንገድ ቢሆን ወደ እግዚአብሔር መሄድን ነው ምርጫችን ማድረግ ያለብን ጨለማም እንኳን ቢሆን የማይከለክለን መሆን አለብን እኛ ምክንያቱም እኛ ማለት ነፍሴ አንተን ተጠማች ከሚለው ከዳዊት ጋር አብረን የምንዘምር ሰዎች ነን ልክ እንደ ኒቆዲሞስ የኒቆዲሞስ ደቀ መዛሙርት ነን አይደል እኛ የኒቆዲሞስ ተከታዮች ነናል። ልክ እንደ ኒቆዲሞስ እኛም ክርስቶስን ባለበት ቦታ ሁሉ ፈልገን የማግኘት ግዴታ አለብን ማለት ነው። እሱን ሳናገኝ ሌሊትን ቢሆን የማይነጋለን፣ እሱን ሳናገኝ ገደልን ቢሆን የማይከለክለን፣ እሱን ሳናገኝ ምቾት እንኳን የማንፈልግ አይነት ሰዎች መሆናችንን ማሳየት ይኖርብናል። እርግጥ ነው ወገኖች፣ እግዚአብሔርን የምናገኝበት ስፍራ ላይ ምቾትን አብረን ላናገኛት እንችላለን። እግዚአብሔርን የምናገኝበት ስፍራ ላይ ጨለማ ሆኖ ልንቸገር እንችል ይሆናል። እግዚአብሔርን ልናገኝ በምናደርገው ጥረት ውስጥ የሚገረግሩን በጣም ብዙ አይነት ነገሮች ሊኖሩ ይችሉ ይሆናል። ምናልባትም ባለስልጣንነታችን ሊሆን ይችላል ያንን እንዳናደርግ የከለከለን የቅዳሴ ሰዓት ላይ እንዳንገኝ፣ ቅዱስ ቁርባንን እንዳንቀበል፣ ሌሎችንም ሌሎችንም ነገሮች እንዳናደርግ፣ ወደ እግዚአብሔር ልባችንን እንዳናቀርበው በዓለም ውስጥ በጣም ብዙ ነገሮች ከልክለው ሊሆን ይችላል። ግን እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ከባልንጀሮቻችን የተለየ ሀሳብ እንኳን እስከ ማሰብ ድረስ ሊያደርሰን ይችላል። ሃይማኖት ነው፣ በሃይማኖት ጉዳይ ነው እየተነጋገርን ያለ ነው። ስለዚህ እንደ ኒቆዲሞስ መሆንን መመኘት ይኖርብናል። ክርስቲያኖች ምክንያት ምን ደረድር ሳይሆን ያለ ምክንያት ምክንያቶችን ሁሉ አልፈን ክርስቶስን ለማግኘት መሄድ። እሱን ካደረገ በኋላ ነው እንግዲህ ኒቆዲሞስ ረቢን አምር ከመማመ እግዚአብሔር መጻእከ ብሎ ጀመረ። መምህር ወይ ከእግዚአብሔር ዘንድ ተልከህ እንደ መጣህ እናውቃለን። አልቦ ዘይክ ሊግበር ዘንተ ተአምረ ዛንተ ትገብር ዘይኖ ለዚ እግዚአብሔር ምስሊ እግዚአብሔር፣ ከእሱ ጋር ካልሆነ በስተቀር ማንም ሰው አንተ የምታደርገውን ተአምራት ያደርግ ዘንድ አይቻለውም ብሎ ይህን ሁሉ ይነግረው ነበር፣ ማለት ስለ ክርስቶስ ምስክርነት መስጠት ጀመረ። የተስተካከለ ምስክርነት እንኳን አደለም። ምክንያቱም እግዚአብሔር ከሱ ጋር ካልሆነ ሰው በስተቀር አንተ የምታደርገው ማንም አያደርግም፣ እግዚአብሔር ነው አላለው። እግዚአብሔር እንዳደረበት ሰው አስመስሎት ነበር። ያልተስተካከለ ነው። እርግጥ ነው አጥርተን ኳ እንዳይ፣ መጀመሪያ ላይ እግዚአብሔር ክብሩን እንዴት አጥርተን ልናውቅ እንችላለን? እርግጥ ነው አጥርተን መጸለይ አንችልም፣ መጀመሪያ ላይ ምክንያቱም እኛ ከአለም ነውና የመጣ ነው እኛ ገና ከስጋ እስራት ነፃ ለመውጣት እየታገልን ያለንንና አጠርተን ሁሉንም የታዘዝነውን የወንጌልን ቃል እንፈጽማለን ማለት አይቻለም። በምጽዋታችን ውስጥ ንፍገት አለበት። በጸሎታችን ውስጥ ፍቅር ማጣት አለበት። ወገኖቼ፣ በጾማችን መካከል ትንክህት አለበት። በአገልግሎታችንም ውስጥ ከንቱ ውዳሴን መሻት አለበት። እርግጥ ነው አጥርተን ያገለገልንበት ጊዜ የለም። ንጹሕ መስዋዕት ለእግዚአብሔር እንደሚገባው መጠን ያቀረብንበት ጊዜ የለም። ግን እሱ በቸርነቱ ንጹሕ እንደሆነ አድርጎ ተቀብሎን እስከሆነ ምን ታስባላችሁ? ምን፣ እንዴት ታዩታላችሁ? ወገኖች እግዚአብሔር አጥርቶ ስለሚቀበለን እኮ ነው እንጂ በሚችለው በምንችለው መጠን ነው የምናቀርበው እንጂ እያንዳንዱን ነገር ለሱ እንደሚገባ አድርገን ያቀረብንበትን ጊዜ በፍጹም ብናስብ እንኳን ልናገኝ አንችልም። ስለዚህ ኒቆዲሞስ ንግግሮቹ ደካማ ናቸው፣ ግን እሱ ራሱ እስኪያስተካክለው ድረስ ይታገሰዋል እንጂ አይቆጣውም ማለት ነው። ከእግዚአብሔር ዘንድ ታልከ እንደመጣ ነው የሚለው እንጂ ራሱ እግዚአብሔር እንደሆነ እንኳን አያውቅም ነበር ማለት ነው። እና ባለዋቂ ንግግር ነው የተጀመረው ንግግሩ። እግዚአብሔር እኮ አስተካክሎ ነው የሚሰማን ታውቃላችሁ። አስተካክሎ ነው እግዚአብሔር አስተካክሎ ነው የሚያየን፣ እግዚአብሔር ድክመታችንን እንኳን ሳይቀር ማለት ነው። እና በዚህ ልክ ማየት ይኖርብናል። ይህንን ሲል ኢየሱስ ክርስቶስ ምላሽ አልነፈገውም። አንተ የእስራኤል አለቃቸው መምህራቸው ስቶ ይህን አታውቅም? ምን ይሄ ወደ እግዚአብሔር መንግስት ሊገባ የሚወድ ቢኖር ምን ማድረግ እንዳለበት ነገረው፣ ዘይ ተወለደ ዳግም ዳግመኛ ያልተወለደ ሰው ከእግዚአብሔር መንግስት የእግዚአብሔር መንግስት ሊወርስ አይችልም፣ ወደ እግዚአብሔር መንግስት ሊገባ በፍጹም አይቻለው ብሎ ዳግም ልደት ምን እንደሆነች ነገረው ማለት ነው። ምንድን ነው ዳግም ወለድ ይክልኑ በውያ ገቢያ ውስጥ ተከርሰም ወይ ተወለድ ዳግመ። አሁን ለዚህ ለሰማያዊ ንጉሥ ለዚህ ታላቅ መምህር የሚቀርብ ጥያቄ ነበር ይሄ። በእውነቱ ትንሽ ጥያቄ ሊመስል ይችላል። ሰው ወደ እናቱ ማሕፀን ዳግመኛ ይገባል እንዴት እስኖ ዳግመኛ ሊወለድ የሚችለው የሚለውን ነገር አቀረበለት። እሱ ደግሞ እንደገና አብራራለት። በፍቅር ጠየቀው፣ በፍቅር መለሰለት። ምን አለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባ። ተመልሶ ወደ እናቱ ማሕፀን ይገባል ማለት አይደለም። እንደገና ረቂቅ ልደት ያስፈልግሃል፣ ያስፈልጋችኋል እያለው ያስፈልጋችኋል እያለ ምክንያቱም ፈሪሳውያን ህገ ወሪትን በሚገባ ያውቃሉ። ኦሪት ደግሞ ልጅነትን የምታሰጥ አይደለችም። ከእግዚአብሔር ለመጎለድ የምታበቃ ህግ አይደለችም። አሁን ከእግዚአብሔር ለመጎለድ የምታበቃ ህግ መታለችና ኢየሱስ ክርስቶስ ዳግመኛ ትወለዱ ዘንድ አላችሁ ነው የሚለው። ይህን ስላልኩ ደግሞ አታድንቅ፣ ይህን ስላልኩ አታድንቅ እያለ ደግሞ እንዲሁ መላልሶ ይነግረዋል ማለት ነው። እና እየደጋገመ ነው እስኪገባው ድረስ ያስረዳው ማለት ነው ወገኖች። ገብቶንም ይሁን ሳይገባን ወደ እግዚአብሔር ብንቀርብ እግዚአብሔር የሚያስረዳን አይደለምን? ገብቶን ሲሆን ሳይገባን አገልግሎቱን ብንጀምረው እግዚአብሔር እንዲገባን የእውቀቱን መንፈስ የሚሰጠን አይደለምን? እግዚአብሔርን ፈጽሞ አውቆት ለማገልገል የጀመረ ማን ነው? በእውነት እንደ ክብሩ መጠን አውቆት አገልግሎት ይጀምራል? እንደ ክብሩ መጠን አውቀን ሆኖ ነው ጸሎት መጀመር ያለብን? እንደ ክብሩ መጠን አውቀን ሆኖ ነው መዘመር ያለብን? እንደዚያ እኮ አይደለም የሚያሳየው። እግዚአብሔርን በፍቅር እንቀርበዋለን፣ በፍቅር ደግሞ ራሱን ይገልጽልናል። እያደግን የምንሄደው በእግዚአብሔር ፊት ስንሆን ነው ማለት ነው ወገኖች። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። አሁኑ ነው መምጣት ያለብን። እውቀት እስክናደላድል አይደለም መጠበቅ ያለብን። አሁን ነው መምጣት ያለብን። ነገሮችን ሁሉ ሸካክፈን ዓለምን ሰርተን ጨርሰን አይደለም። ዓለም ሰርተን ምን ጨርሳትም ስላልሆነች ስላልሆነች ማለት ነው። ነገሮችን ሁሉ በቅጥ በቅጥ እስካደርግ አትበሉ ክርስቲያኖች፣ ዛሬውኑ መተን እግዚአብሔር ሕይወታችንን እንዲያስተካክለን ነው መምጣት ያለብን። ማለት ወደ እግዚአብሔር ስንቀርብ፣ አዲስ ያልተማር ነው እውነት አለ። በእውነቱ አዲስ ያላወቅ ነው እውቀት አለ። ምክንያቱም ኒቆዲሞስ ከፈሪሳውያን ወገን ነው። እኒህ ፈሪሳውያን ደግሞ በጣም የተማሩ ናቸው። እና ወደ እግዚአብሔር ስትመጡ ከተማራችሁት በላይ ከምታውቁት በላይ ነው የምታውቁት እግዚአብሔር ማለት ነው። ወደ ጉባኤ ስንመጣ ወደ እግዚአብሔር ስንቀርብ እነዚህ ሁሉ ነገሮች የሚታዩበት ቀን ነው ዛሬ ክርስቲያኖች። እና ኒቆዲሞስን ስናስብ እንግዲህ እኛም እንደ ኒቆዲሞስ ያደርገን ዘንድ እንደ ኒቆዲሞስ ያደርገን ዘንድ በመመኘት ነው ማክበር ያለብን ማሰብ ያለብን ይህን ሳምንት። እንደ ኒቆዲሞስ ሶስት ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ፣ ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ፣ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክፍሬን ያሳንሰዋል ሳንል የመጠየቅ ልምድ ይኑረን ነው። እነዚህን ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው። ከኒቆዲሞስ የምንማራቸው በጎ ነገሮች እነዚህ ናቸው እና ለመማር የሚቀርብ ማን አለ? አሁን እውነት ለመናገር ለመማር ተዘጋጅቶ መምጣት ያስፈልጋል። እንዲሁ ለመጠየቅስ ቢሆን ምናልባት ይሄን እስከዛሬ ያውቀውም እንደ ይሉ ሆን ብሎ የሚፈራ እኮ በጣም ዝሰውናለ እና ለኃጢአት ነው እንጂ ይሉኝታ የሚያስፈልግ፣ ወገኖች ለጽድቅ አይደለም። ለጽድቅ ሲሆን ማንም ምን ይበል ለጽድቅ ከሆነ ግን የታዘዝነው ነገር ከሆነ ግን እግዚአብሔር ያዘዘን፣ እግዚአብሔር የፈቀደልን ነገር ከሆነ ግን ምንም ቢሉ ምን ማድረጋችን አንነተውም። ማለት ኤልሳ ያለውን አታስታውሱም? ኤልያስን መምህሩን እየሸኝ በነበረበት ሰዓት አይ ኤልያስን እኮ ዛሬ እግዚአብሔር ካንተ ለይቶ ይወስደዋል እያሉ እንትን ሲሉት ምን አለ? ዝም በሉ አውቃሉ ነበር ያላቸው ማለት ነው። ለኤልሳ ኤልያስን መከተሉ ጥቅም ነበር ወይስ ጉዳት ብላችሁ ስትመዝኑት ጥቅም ነበረ? ከዚህ ጥቅም ነው ላይ ያስቀሩት የነበረው። እንግዲህ ተመልከቱት፣ መጨረሻ ላይ ነዋ የኤልያስ መንፈስ እጥፍ ድርብ ሆኖ ያድርበት ዘንድ ይህን ምርቃት የተቀበሉ መጨረሻ ላይ ስለነበረ ኤልያስ ወዴት እንደደረሰ ህዝቡ ሁሉ ሲጨነቁ፣ ኤልሳ ግን በዓይኖቹ ስላየ አልተጨነቅም። ተመልከቱ፣ ከጭንቀት ድኖበታል። የኤልያስን መንፈስ እጥፍ ድርብ አድርጎ ተቀብሎበታል። ከዛ በኋላ ኤልያስ አንድ ምጉት ሲያስነሳ እንዳየ እሱ ግን ሁለት ምጉት ነው ያስነሳው። ታዩታላችሁ። ከዛ በኋላ ታምራት በጠቅላላ የመካኒቱ መውለድ እና ያች ድሃ እዳዋን ከፍላ ልጆቿን ከዕዳ ነጻ ታደርግ ዘንድ ያገኘችው ሀብት ሱሱ ሁሉ በኢሊያስ በረከት የተገኘ ይህን ሁሉ ነው ሊያስቀሩበት ነው። ይሉኝታ ስንት ነገር እንደሚያስቀርብን ታውቃላችሁ። በይሉኝታ ምክንያት ስንት ሰዎች እኮ ብኩርናቸውን አጥተዋል። በይሉኝታ ምክንያት ድንግልናቸውን አጥተዋል። በይሉኝታ ምክንያት ያልገባት ያልገባች ይባላለሁ ብለው ወደ መዝናኛ ስፍራ ሄዶ ድንግልናችሁን የተቀሙ እኮ በጣም ንጽህናችሁን ለመጠበቅ እንዴት ይሉንታ ትፈራላችሁ? ወገኖች ቅድስናችሁን ለመጠበቅ እንዴት ይሉንታ ትፈራላችሁ? እንዴት እሱን ምክንያት ታደርጋላችሁ? እና ይሄ ሰው ኒቆዲሞስ ማለት ነው። እሱን ስናስብ ሁልጊዜ ያለ አንዳች ይሉንታ ጽድቅንና እውነትን ፍለጋ መጓዝ እንዳለብን ነው የሚያሳየው ማለት ነው። ምናልባት የምትሄዱበት እኮ ምድረ በዳ ነው። የምትሄዱበት እኮ በረሃ ነው። ሌሏችሁ ይችላሉ። በምትሄዱበት ቦታ እኮ አይደለም እግዚአብሔር ያለው፣ እግዚአብሔር ያለው እዚህ ነው። ሌሏችሁ ይችሉ ይሆናል። ግን ወገኖች እውነቱን እስካወቃችሁት ድረስ በአንዳችም ነገር ልትጠመዱ ልትያዙ በፍጹም አይገባም። እሱም በማድረግ ኒቆዲሞስን እናስብ፣ ከኒቆዲሞስ እንማራለን። ኒቆዲሞስን የማራለ ኒቆዲሞስ በጎ ሀሳብን ያስተማራ አምላካችን እግዚአብሔር እኛንም ሕሊናችንን የቀና ይጸና አድርጎልን በጎውን እንጂ ክፉውን የማናስብ እንሆን ዘንድ ይፍቀድልን። አሜን።